ሰላም ሰላም እንደት ናችሁ? ውድ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የተለያዩ ቃላቶች ምስረታ ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሸር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ የመጣሁት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮ እያቆማችሁ እየጻፋችሁ አብራችሁን ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ከዚህ ላይ የመጀመሪያው ቃል ምን ይላል? ከተማ ከተማ ይላል። ከተማ የሚለውን ስናይ ከማለት ከ ከቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች የመጀመሪያ ፊደል ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላት ወስራት ዋለ ነው ለደረስ ስናነባቸው ከተማ ከተማ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ጠቅላይን፣ ጠቅላይ ይላል። ጠቅላይ የሚለውን ስናይ ጠማረ ከቤተሰቦች የመጀመሪያ ፊደል ነው፣ ከቤተሰቦች ስድስተኛ ፊደል ላ፣ ከለ ቤተሰቦች አራተኛ ፊደል ይ፣ ከየ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶ ሥርዓት ባለመግደር ስናነባቸው ጠቅላይ፣ ጠቅላይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለሚላል ዘመቻ ዘመቻ ይላል። ዘመቻ የሚለውን ስናይ ዘ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ዘራት ባለ መርዶደር ስናንባቸው ዘመቻ ዘመቻ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል አመት፣ አመት ይላል። አመት የሚለውን ስናይ አ ማለት ከቤተሰቦች አራተኛ ፊደል ነው። መከመቤተሰቦች ቤተሰቦች የመጀመሪያ ፊደል ትከተ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለመሆኑ ደረስ እናነባቸው አመት አመት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ኬሚካል። ኬሚካል ይላል። ኬሚካል የሚለውን ስናይ ኬማለ ከቤተሰቦች አምስተኛ ፊደል ነው። ሚ ከቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለመሆኑ ደረስ እናነባቸው ኬሚካል ኬሚካል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሸለቆ ሸለቆ ይላል። ሸለቆ የሚለውን ስናይ ሸማለከሽ የቤተሰቦች የመጀመሪያ ፊደል ነው። ለከለ ቤተሰቦች የመጀመሪያ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል። እነዚህ ፊደላት ስርዓት ባለ መሆን ደርስናንባቸው ሸለቆ ሸለቆ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ንጉስ ንጉስ ይላል ንጉስ የሚለውን ስናይ ን ማለት ከነቤተሰቦ ስድስተኛ ፊደል ነው ጉ ከቤተሰቦች ሁለተኛ ፊደል ስ ከሰቤተሰቦ ስድስተኛ ፊደል እነዚህ ፊደላት ስርዓት ባለማክደር ስናንባቸው ንጉስ ንጉስ የሚለውን ቃል ማግኘት እንችላለን ማለት ነው ቀጣይ ደግሞ ከዚህ ላይ ምን ይላል አባላት አባላት ይላል አባላት የሚለው ስናይ አማለት ከቤተሰቦች የመጀመሪያ ፊደል ነው ባከቤተሰቦች አራተኛ ፊደል ላከቤተሰቦች አራተኛ ፊደል ከቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለመሆን ሁለደንትና ስናነባቸው አባላት አባላት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ገንዘብ ገንዘብ ይላል። ገንዘብ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ሰዎች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመሆን ሁለደንትና ስናነባቸው ገንዘብ ገንዘብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይ ጀ ማለት ከጀቤት ቤተሰቦች የመጀመሪያ ፊደል ነው። ማከማቤት ቤተሰቦች የመጀመሪያ ፊደል፣ ረከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላት ሥርዓት ባለው መልኩ ነው ደስናንባቸው ጀመረ ጀመረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል? ቀጠሮ ቀጠሮ ይላል ቀጠሮ የምነው ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል ሮ ከረ ቤተሰቦች የመጨረሻ ፊደል ነው ማለት ነው። እነዚህ ፊደላት ወደ ስራት ባለው መክኖ ደስ እናንባቸው ቀጠሮ ቀጠሮ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ቅመም ቅመም ይላል ቅመም የምነው ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መሆኑ ደረስ እናንባቸው፣ ቅመም ቅመም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ብስራት። ብስራት ይላል። ብስራት የሚለውን ስናይ ብ ማለት ከበ ቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለ መሆኑ ደረስ እናንባቸው፣ ብስራት ብስራት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ሱራፌል ል ሱራፌል ላል ሱራፌል የሚለውን ስናይ ሱ ማለት ከሰ ቤተሰቦች ሁለተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል፣ ፌ ከፈ ቤተሰቦች አምስተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ስናነባቸው ሱራፌል፣ ሱራፌል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ፀሀይ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሀ ከሀ ቤተሰቦች የመጀመሪያ ፊደል፣ ይህ ከየ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለመሆነ እንደስናንባቸው ፀሐይ ፀሐይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለሚላል ፖስታ፣ ፖስታ ይላል። ፖስታ የሚለውን ስናይ ፖ ማለት ከፈ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለመክለ ደርስናንባቸው ፖስታ ፖስታ የሚለውን ቃል ማግኘት እንችላለን። ቀጠል ደግሞ ከዚህ ለምን ይላል፣ ጭነት። ጭነት ይላል። ጭነት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ጭነት ጭነት የሚለውን ቃል ማግኘት እንችላለን። ቀጠል ደግሞ ከዚህ ለምን ይላል ቅሌት ቅሌት ይላል ቅሌት የሚለውን ስናይ፣ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው፣ ሌ ከለ ቤተሰቦች አምስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል፣ እነዚህ ፊደላቶች ስርዓት ባለመሆን ደርስና እናነባቸው፣ ቅሌት ቅሌት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚ አድጋችሁ ካነበባችሁ በኋላ ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ምንም ጥቅም ስላለለው፣ እናንተ ቪዲዮን እያቆማችሁ እየጻፋችሁ ደግሞ መለማመድ ይሄ ለእናንተ ግዴታ ነው። ዛሬ ጀላችን የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር እንዳምትፈልጉ ታይለ በማስቀምጥላሽ ስል ቁጥር በ0918034685 ላይ በኢሞ በቴሌግራም ና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ጀላችን የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሎች ቪዲዮ እስከምንገናኝ መልካም ጊዜ ሰንብት።